ወንድ ልጅ ተገላገልሽ አሉ። እንኳን ደስ ያለሽ። በጣም ደስ ብሎኛል። ጥልጥይ ነው በጣም አባዬ ይህን ቆንጆ አፍንጫው እሱን ከንፈሩን አስመዝግሯል ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት እናችሁ? እኔ እግዚአብሔር ይመስገን በጣም ደና ደና ደና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ይሄን ሰሞን እየጠፋው ነው አውቃለሁ፣ ግን ደግሞ ነገሮች አልተመቻቹልኝም ነበረ የሚመጣበትም አጋጣሚ አልተከፈተልኝም ነበረ። ያ ማለት እንዴት ነው የማሳልፈውን ነገር ቀርጬ ለእናንተ ለምርጥ ኦዲየንሶቼ ለማስተላለፍ ትንሽ ሰዓት አልበቃኝም። በጣም ይቅርታ። በውስጥ መስመር የምትጽፉልኝን እያየው ነው። ያው የሁላችሁንም ባልመልስም፣ እያየሁኝ እየተረዳሁኝ ብዙ ነገር ወደ እናንተ እንድመጣ የምታደረጉኝ ሰዎች አላችሁና በጣም ከልቤ አመሰግናለሁ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ሩታ መውለዳን ሰምታችኋል። አብርሺ ወንድ ልጅ አባት መሆኑን ሰምታችኋል፣ እና በጣም ደስ ብሎኛል። ከምላችሁ በላይ በጣም ደስ ብሎኛል። በሰላም መገላገሏ፣ ወንድ ልጅ መውለዷ በጣም ደስ ብሎኛል። ስለዚህ ዛሬ ምን አሰብኩኝ? ሩታ ጋር ሄጄ ያለችበት ሐኪም ቤት ሄጄ ልጠይቃት አስቤያለሁ። ቤት ሰዓት ገባ፣ ቀደም ብዬ ሄድ ብያለውና አላቅም እንደምትለኝ ባላቅም እንደ እንግዳ እንደ ጠያቂ ምንም ምትለኝ ስለማይመስለኝ ሄዳለሁ። እዛ በኋላ ደግሞ የአብርሽንም ልጅ አየዋለው። ምን አይነት መልክ እንዳለው ምን አይነት ሁኔታ ላይ እንዳለ ምን ማንን እንደሚመስል አሳያቸዋለሁ ማለት ነውና የኔ ውድ ቤተሰቦች ሰቦች ምን ልላት ፈልጌ ነው። ከዛም በላይ ዛሬ ወደዚህ የመጣሁት በቃ ብዙ ነገር ለእናንተ ሳላሳይ ብዙ ነገር እያሳለፍኩኝ ነው። እኔ በራሴ በጎኔ በኩልና አንዳንድ ነገር ነው እየተቀረጸ ለናንተ እያስተላለፍኩ ያለሁት ከዚህ በኋላ ግን አልጠፋም። ላለመጥፋት ሞክራለሁ። ማሳልፈውን ነገር ለእናንተ ቀርጬ እጄ እጄ ለመምጣት ሞክራለሁ። ለምትወዱኝ፣ ኮሜንት ለምትጽፉልኝ፣ ብዙ ነገር ለምታረጉልኝ በጣም አመሰግናለሁ። ዛሬ እንግዲህ ሄጄ ሩታን ጠይቃት ጠይቃታለሁ። እንኳን ማርያም ማረችሽ፣ እንኳን ጌታ ረዳሽ፣ ሰላም አምጄዋለሁ። ቤት አራስ ብዙም ጠይቄ አላቅም። እንደገና ደግሞ ብዙም እንደዚህ ማህበራዊ ኑሮ ላይ ጎበዝ አይደለሁምና እ ምን እንደሚባል በእንትንም በብቻ በሁለቱም እንኳን ምንድን የሚባለው እንኳን ማርያም ማረችሽ እና ደግሞ እንኳን ጌታ ረዳሽ። ከዛ በኋላ በሙስሊም እንደሚባል አላውቅም። በብቻ የቻልኩትን ያህል ሄጄ እንደዛ አላታለው ጠይቃታለው ብዬ አስቤያለው። ከዛ ባለፈ ደግሞ አውቃለው ማለት ከሩታ ጋር ብዙም እንደዚህ በጥሩ ሁኔታ ላይ ተገናኝተን ባናቅም። ማለት ያው አጋጣሚዎች ሆኖ እኔም በመጥፎ ነገር ምናምን የሚወስደኝ ሰዎች አሉና ሐኪም ቤት እዛ የወልደችበት ቦታ ስሄድ ማንም ባይኖር ደስተኛ ነኝ፣ እውነት ለመናገር ብቻ እሷ ናግሪያት ያለችኝ ብላኝ ማለት ይሄን ያህል ጠይቃትም ሄጄ ይሄን ያህል ፊቷን ታዞርብኛለች ብዬ አላስብም። ስለዚህ ሄጄ እጠይቃታለሁ። ያው አንዳንድ ሰዎች ሰዎች እኔንም የሚረዱብኝ እኔንም የሚረዱ ታመለካከት ምናምን ልክ አይደለምና ማንም ባይኖር ደስ ይለኛል። ከዛ ባለፈ ደግሞ አውቃለሁ ይሄን ያህል ቅርበታችን እሷን መጠየቅ እንደማይጠበቅብኝ ምናምን ምናምን ይገባኛል ግን ደግሞ እኔ ውስጤ እንዲነጻ የአብርሽንም ልጅ ማየት ፈልጋለሁ። እንደገና ደግሞ መጠየቅ ኖርማል ነው። በባህላችንም በሃይማኖታችንም በብዙ ነገር ስንረዳው አንድ ያው የሚተዋወቅ በአይን ከአንድ ሁለት የተገናኘን ሰው ባዳንም እንጠይቃለን። ስለዚህ እሄዳለሁ። መሰረብ ካለብኝም ሰደባለሁ። ለስድብ አዲስ አይደለም። አልሰደብም ግን አልሰደብም። ስለዚህ እሄድና ልጁን አየዋለሁ የአብርሃምን ልጅ ከዛ በኋላ መቅረጽ ከቻልኩኝ ፎቶ ማንሳት ከቻልኩኝ ቀሶዬ ፎቶ አነሳዋለሁ ግን የሚፈቅዱልኝ አይመስለኝም ማይ ቲንክ ህፃን ልጅ መጠጋት አይቻልም ስለዚህ ከተፈቀደልኝ በደንብ አየዋለሁ ከተፈቀደልኝ ደግሞ ፎቶ አነሳዋለሁ እዛ አየዋለሁ መልኩን አየዋለሁ ማን እንደሚመስል ቼክ እናደርጋለን እስከማየው በጣም ጓግቻለሁ እውነት ለመናገር ማለት ነው እና እኔም ቀጣይ ጠብ አደርጋለሁ ልጅ ወልዳለሁ ለማንኛውም ስቀልድ ነው። ይሄን ይዛችሁ ብኝ ደግሞ ወይ ሄ ቦጭ ቦጪ ስታዩ እንትን እንዳትሉ ሄርሜላ አረገዘች የምትሉ ሰዎች አላችሁና ስነ ስርዓት። ስለዚህ ግን የአብርሃም ልጅ አይሆንና ማለቴ የአብርሃም ልጅ አይሆንና በቃ ከዛ ሩታን ልጠይቃት አለው መውለድ ቀላል ነው ወይ እንዴት ነው ምጥ ምናምን ብያት ማለት ነው። ቀለል ካለ በቃ የዛሬ ዓመት አንድ ልጅ ጣል ይደረግበታል ማለት ነው። ይሄን ቦርጭ ወደ እርግዝና እንቀይረዋለን ማለት ነው። እና ለማንኛውም እናንተ ለማዝናናት ነው ይሄን ያልኩት። እኔ ገና ተረጋግቼ በሚለው እንሰደው። ና እስኪ አብረን እንሂድ። የሩታንም ልጅ የአብርሃምንም ልጅ እናየዋለን። ማንም ማንም ባይኖርና፣ ሩታንም ጠይቂያት፣ ፊቷን ታዙርብኝም አታዙርብኝም፣ ታኩርፈኝም አታኩርፈኝም፣ ትቀበለኝም አትቀበለኝም፣ ቀጥታ ገብቼ እንዴነሽ ሩታ እንኳን ማርያም ማረችሽ፣ አንዱ ደግሞ ምንድነበር እንኳን ጌታ ረዳሽ ብያት ወጣለሁ ማለት ነው። አብረን እንሂድ እንግዲህ፣ ሰዎች ደርሻለው። ይሄ ያረፈችበት ፍሬም ወለገው

ብለሽ በለሽ ኮመን እንደዚህ አታስወራኝ። እኔ ካንተ ጋር ልነጋገር አይደለም የመጣውት። እዚህ ገባ ካንተን ፈልጌ አይደለም የመጣውት። አሁንማ ሩታ የወለደ ሰው ለጠይቅ ነው የመጣውት። የወንድ ልጅ እናት ሆናለች። እንኳን ደስ አለሽ። ደስ ብሎናል። በጣም ሁላችንም ደስ ብሎናል። እሱ ያንቺ አስተሳሰብ ነው። ግን ደግሞ አሁን መግባት ይችላል። ይመለከታል። እኔ ሩታ ለጠይቃት ነው የመጣውት። ዞርበል

ሰላም ነው። ደህና ነሽ? እንኳን ማርያም ማረችሽ። እንኳን ጌታ ዳሽ። ደስ ብሎኛል። ወንድ ልትገላገልሽ አሉ። እንኳን ደስ አለሽ። በጣም ደስ ብሎኛል። ምጥ እንዴት ነበረ? በርትተሻል፣ በርትተሻል እንግዲህ አርፍጃለሁ፣ ግን ሳልጠይቅሽ አልሄድም ብዬሽ ነው የመጣሁት። ስላየሁሽ ደስ ብሎኛል። እቀመጣለሁ፣ ግን ትንሽ ልቁ ረጅም ሰዓት ቁጭ ብዬ ነበረ እና ደግሞ ሌሊት አስር ሰዓት መውለድሽን ሰምቼ ነበር። እንዴት ነበረ የመጀመሪያ ላይ ስትወልጂ እንዴት ነበረ? ምንም አይልም፣ ያው ፈተናው እንዳለ ቢሆንም ምንም አይልም። አስር ሰዓት ነው። አይ ጠንካራ ነሽ በጣም ይከብድ ነበር። መሳት ነው ምጡ። የጀመረሽ ምን ተሰማሽ? እንግዲህ ሱሱ ነው። እስከዛ ቢያንስ ይሄን እንደዚህ አድርጊ፣ ስታደርግ ተጠንቀቂ፣ የምትይ ነገር የለም ከዚህ ነገር ከዚህ ከዚህ ነገር እንዲህ ሲመጣ ጉድ እንዳትሆኝ ብለሽ የምታደርጊ ነገር የለም

አያስመስክሯል ማለት ነው። ግን ጥንጥዬ ነው። በጣም በጣም ነው የሚያሳዝነው። ኧረ አንድ ነገር ተናገሪ ልጅ። በየሄደበት ሁሌ እንደዚህ መናገር ባባዬ፣ እኔ ጌታ፣ እኔ እንጃ። እኔ ችግር የለብኝም ከሱ ጋር ግን ጥንጥዬ ነው። በጣም አባቱ ነው የሚመስለው። አይኑን ብገልጥማ እንዴት አድርጌ እንደማጫውተው አሁን ለነገሩ ከምቀሰቀሰው ይገኛል። ለነገሩ ይህ ቆንጆ አፍንጫው፣ እሱን ከንፈሩ፣ እሱን አይኑ እንድታለው የሚመስለው ቁርጥ ራሱ ነው የሚመስለው ነው። እንግዲህ እንኳን በሰላም ተገላገልሽ። በጣም ቆንጆ ልጅ ደስ ብሎያ ማለት ነው። በቢጫ የጠቀለላችሁት ሰማያዊ ነበር መጠቅለል ሲሄድ ነው። በጊዜ ቤት እንደዚህ አንድ ጠብ አደርጋለሁ። አይ ከባድ ነው። አይ ደስ ይላል በጣም ናሩታ እንዴት ናችሁ? አጃ ጠጣሽ ወይ? ምን ላምጣልሽ? ባዶ እጄን ነው የመጣሁት። ዳይፐር ምን አምጄ ነው የመጣሁት ምን ደግሞ ወይ እሱን መጀመሪያ እሱንም ልቻለሁ። ያው እዛ ጋር ትልቅ ሳህን አይታይሽም? በላይ በላይ ኖ እዚህ ጋር ኮማ ውስጥ አይደለማ። እንደ ያለችው የምን ደቂቃ ነው እያወራሁ ያለው እኮ እኔ የራሴን የሚጠይቅ የመጣሁት ፈረንጁ በሄድኩበት ሁሉ አጭጭቀኝ በቃ፣ ወይኔ ጉድ ፈላ እኮ ውጡ። እኔ አሁን እናንተ መጀመሪያ ነበራቸው። እኔ ጠይቂያ ትንሽ አውሪቻት ልውጣ፣ አምስት ሰውም ሆኜ ልቆጠር። እናንተ ውጡ፣ እኔ ትንሽ አውሪቻት፣ ተመልሳችሁ መግባት ትችላላችሁ። ቢያንስ እስቲ ባራስ ፊት እንኳን ስነ ስርዓትን ስርዓትን ይዘቁ። አምነሽ ሩታ እንዳትያቸው አንቺ አንቺ በጣም ትዝናናሽብን ያለሽ ልክ ነው ብለሽ ታስብ ያለሽ አራስ ይጠይቅ እንደዚህ ነው መልሳቸው። እኔ ኩሩታ ስላለች ነው እንጂ ችግር የለውም። እነሱ እንደሚሆኑት መሆን ከብሎኛል አይደለም ግን እንጂ ዳይ ምንም ማለት አልችልም። እንግዲህ ግን በዚያ አመላቸው

ዳይፐር አምጥቻለሁ ካስፈለገህ። ምናልባት ምናልባት ካስፈለገህ ከልጁ ባሻገር ከጎን መጠቀም ትችላለ። የሚናገሩትን ነገር ልጅም ስለሆኑ አትፍረጅባቸውማ ብሎ እንዳያስወጧችሁ ሩታን አንድ በያቸው። ምን እያሉ ነው? አላውቀውም ዘፈን ለማንኛውም እናንተን ለማግኘት አደለም፣ እሺ መጣሁት። ብዙ ደስተኛ አትሆኑም፣ እኔንም ስላያችሁ ይሆናል። እንደዚህ ችለ ታስታውቃለህ። በውስጥ ላይ ደስታ አለ። ሩታ እንግዲህ አንቺም በእነሱ ዘና ማለት መርጠሻል መሰለኝ። እኔ ምን አደረግኩኝ? እንግዳ ሲመጣ እንደዚህ ነው መቀበል ያለብሽ? ይሁን እንግዲህ። አይ ምን ወንበሩ ለሶስት እንደዚህ ሶስት ወንበር ለሁለት ተቀምጠውበት፣ የቱ ጋር እንደምቀመጥ አሁን ጋር ቁጭ። ለማንኛውም ከእናንተ ጋር ምንም ኮሚኒኬሽን የለኝም እንትን ስላየሁሽ በጣም ደስ ብሎኛል። እንኳን ተድጋሚ እንኳን ጌታ አረዳሽ ለአውራሽም እየፈቀዱልኝ ልኝ አይደለም ሁለቱ ብዙ ነገር ለአውራሽ ፈልጌ ነበረ። በዚሁ አጋጣሚ እንደዚህ ስላየውሽ ወልደሽ ስተገላግለሽ መቤቤ ድንግል ማርያም ወንድ ልጅ ስላገላገለች ደስ ብሎኛል። እንኳን በሰላም ተገላግልሽ። ጠንካራ ጎበሴት ነሽ። ከዚህ በላይ ደግሞ ገና ብዙ ነገር ይጠበቅብሻል። እንኳን ደስ አለሽ፣ በጣም ደስ ብሎኛል። ለአንቺ አውቃለሁ ብዙ ነገር እንዳቀያየመን ምናምን ብዙ ውስጥሽ ላይ ያለ ነገር ሊኖር ይችላል። እኔም ደግሞ ብዙ ለአንቺ ነግሬሽ ያልተረዳሽኝ ብዙ ነገሮች ሊኖሩ ይችላሉ እና እንኳን ደስ አለሽ፣ በጣም ደስ ብሎኛል። ጠንከር ብለሽ አራስ ቤትን ደግሞ ወፍረሽ መውጣት አለብሽ። ራስና ተጨናቂ ና ቲንክ እነሱን የሚያስቀምጡኝ አይደለም በላ ጊዜ በደንብ እንገናኛለን። ስላየሁሽ ደስ ብሎኛል። እንኳን የሚያስቀምጡ የሚያስቀምጡና ወሬ የሚጨርሱ ነው አይደሉም። ሰላም ዋሉ ባባንቻ አሉ በለው እችላለሁ። ስሙን ማን አላችሁት ግን አይነገርም። የአብርሽ ልጅ የሩታ ልጅ። ቻው ቻው። መልካም ቀን እናቴ። ቻው በጣም ስላየሁሽ ደስ ብሎኛል። ቀን ደህና ዋይ ደህና ሰንብች። ቻው ደግሞ ምንም